ነው ብለዋል። ካመሰገናቸው በምስጋናው ደግሞ ሌላ ማለት ነው ኒዓማ ይሰጠናል። እምናመሰግነው በምንድን ነው? ቢተሲያ ወልቅያ አላህ አግርቶልን ጾም ለመጾም በቅተናል። እስካሁን ድረስ አልሐምዲለ ጤናችን የተሰራገለ ጤናችን። ችግር ቢኖረው አንጾም ነበር። ታውቃላችሁ፣ በዚሁ ስንት ያፈጠራል በበሽታ ምክንያት ችንም ሆነ በመስጅድ ይህን ነው ፈቀና፣ አላህ ነው የእኛ እውቀት አይደለም፣ የእኛ አቅም አይደለም። ይህ መረዳት መቻል አለብን። ማንም ሰው አንድ ነገር ሊሰራ አይችልም አላህ ካሉ ፈቀውና። ቃል ነገር አለ በገራዊቱም፣ ላ ሰህላ አሉ ረሱል ኢላ ማ ጃአለ ላሁ ሰህላ አንድም ገር የለም አላህ ያገራው ካሉ በስተቀር ውሃ ጠብታ እንኳን በጉሮሯችን ለመውረድ የአላህ ማለት ነው እገዛ ያስፈልገዋል። አላሲ ያገራው ነው። አይታቸዋል በርጋባ ላይ ዋኋም አልዋት ትላለች! የን ያገራንን እጌታ እናመሰግናለን። የኒ ያዕማ ማለት የሰጠንን ወተዋ በመንፈ ለባሪ የሁሉ ደግሞ የሠራ ሰው ተዋ በምንዳው ደመወዙም ምን አደረገለን ተክፊረ ልኸፋ ያ ለወንጀል መማሪያ አድርጎለታል። የቆመው የዘከረው የጠራው የወንጀላችን መማሪያ አድርጎልናል።

እነዛ ሰለፉሷሪ የእኛ ማለት ነው። የዱኒያ ብቻ አዳ የሌላ ስናወራ እንደዚሁ ነው ነው ከራሴ ጀምሮ ከእኛ መሰክርልን የማይቀር ነገር ነው። እኛ ይመሰክርልን ወይ ሊመሰክርብን በእኛ ላይ የእንግዳ አቀባበላችን ባለማማሩ ይመሰክርብናል። አሸኛኘት እንግዳ ባለማሳመሩ በዛ የሚመጣውን ይመሰክርብናል። ጥሩ ከሆነ ማለት ጥሩ አቀባበል፣ ጥሩ አሸኛኘት በጥሩ ማለት እንቅልፋቸውን አጥቶ እንደዚሁ ማለት ነው። አልባሪ ወሬ ሳያወሩ ከኔም ጋር ማለት ነው በጥሩ አሳልፈዋል ብለው ይመሰክርልናል። ረን ምስክር ነው። ረመን ምስክር ነው። እናም ስለዚህ ሴት ሻሂደን ባደረጋችሁ ታሸኛኘት ባሸኛኘቱ ነው። በምን አይነት ነው የሚሸኘው? ብዙ ነገሮች አሉ። ጊዜ ካልኝ እና ቢነራ ማለት ከመልካም ስራዎች

አዩሃ ልሙስሊሙና ወልሙስሊማት፣ እናንተ ሙስሊም ሙስሊማቶች ይለናል። ለሁላችን ለሆድነሴቱንሶታ ለቀዲሸራለና ረቡን ከሪም ሸር የሆነ አላህ ለእኛ ሸሪአ ደግጎልናል። ፊፍታሚያመሸር በዚህ ወር መ

ጤፍን የመሰለ እንደዚሁም ማለት ማሽላ በቀሎ ቢሆን እንደ አካባቢው ሚንቁት ለአደሚ የሰው ልጅ ባለቀለብ ከሚያደርጋቸው ያን ዘካተል ፊጥር ነው። ዘካተል ፊጥር የምናገኘው በአዲስ ነው። ኢባደላ ዘካቱ ፊጥሪ ፈሪበቱ ግደታ ነች። ፈረሃ ረሱሉላህ ሶለላሁ ዐለይሂ ወሰለም ማን እንድንጋጊ ይሄ ግንግ ማለት ነው። ቤት ነው የምናገኘው ይባል በረሱል ዐለይሂ ሰላቱ ወሰላም አዲስ ነው። በቁርኣን ላይ ዘካተል ፉጡር የለም። ዘካተል ማል ዘካተል ማል ና ሶላት ተለያይዘው ወደ ሰማንያ ቦታ የተዘገሩ በቁርን ላይ ማለት ከዛ የበለጠ ነው። ባል አብዱላይ ቢን ዑመር ረዲየላሁ ዐንሁማ ታላቅ ይላሉ። ተረመ ረሱሉ ላ ለ ላ ሰለም ዘካተል ፉጡርን ግዴታ አደረጉ። መልእክተኛው ተረመ ግዴታው በማን ላይ ነው? በጊዜው በነበረው አለ አብድ ባህሪያ ነበር ሰው ማለት ነው። ባህሪያ ነበረ ባህሪያ ለጨዋለ በባርው ማይ ግደት አደረጉ ያ ማለት ነው። ሰይሉ ይከፍላል ማለት ነው። ባሪያው ንብረት የለውም ራሱ ንብረት ነው። አለቃው ይከፍላል ማለት በወንድ በትንሽ ልጅም

ስ ቤዛ ወይም ቀለብ አድርገው የሚመገቡትን ነው። እንዳብረ ቀለብ ተደርጎ እንደ ብርቱካን እንደ ሙዝ ያለው አይደለም። ዋላስ ቀለብ ተደርጎ የወር አስቤዛ አድርገን ማለት የምንመገበው ማንኛውም እና ቃለ አቡ ሰዒድ አል ኹድሪ ምናኑ ረዲየላሁ ኩናም ነበር ቲያል ለዚህ ምግብ አማራጭ በስፋት የለም ነበር። የተወሰነ ነው። ገብስ አለ፣ ዘቢብ አለ፣ እርጎ አለ ተባለ እነዚህ ራቸማቸ የተጠቀሱ

ተል ፉጡር ሆነ ወይ ስ ታወጣለህ ወይ ፊ ታወጣለህ ወይ አብዛኛው እነዚህ ቀለቦች የሚባሉትን ነገር ማለት ነው። ማ ነቢዩ ሙስጠፋ ሰለላሁ ዐለይሂ ወሰለም ይህ ካልሆነ ነቢዩ ባዘዙበት በተቃራኒው ያደረጋቸው ያለታዘዙት መስመር መስራት ምን ያስመምና አስመልክቶ ተናግሯ ረሱል መንአሚለ አመለለይ ሳሌሂ አምሩና አንድ ሰው ሥራ የሠራ ሰው ነሱ የእኛ ትእዛዝ ገለለበታል። እሳቸው አይደሉም፣ አላህ እሷቸው። ወማያንቲቋን ልሐዋ ኢንሆ ኢላ ወሕዩሃ ልኮለ ልኮ እንደኔ የናገሩ ረሱል አለ ሰላት ወሰላም አላህ ቢያዛቸው አንድ ትእዛዝ ለማስፈጸም እንጂ ስለዚህ ኛ ትዕዛዝ የሌለበት ማለታቸው አላህ ያዘዘኝን እኔ ያስተላለፍኩትን ያንሰራ ሰው ለይሰ ውድቅ ነው፣ ተመላሽ ነው።